እኔ የሚያደግኩት ካልናት ነው እግዚአብሔር ነው ምልሽ። ሊያየ የኔ ቆንጆ አድርሱልኝ፣ ላጫጭስላት የሊያን ሊያ ወርቅ ላይ ትራመድ፣ አሚን በሉ። ሊያን ወርቅ ላይ ትራመድ፣ አሚን። ዳይመንድ ከላይ ይንጠባጠብላት፣ አሚን በሉ። ምቀኞቿ እንዲህ ስድስት ስድስት ኪሎ ሜካፕ እየተቀቡ ዩቱብ ላይ ይምጡ፣ አሚን በሉ። አሚን ስድስት ኪሎም ተቀብቶ ይሁንላቸው አይሆንማ እድል እድል የሚባል ፍርቱና የሚባል ነገር አለ ሊያየ ይዝነብላት ሐመሩን ደግሞ በአናት በአናቱ ተያዝ ከሰማይ ላይ ብር ትርጭ አቅ ይሁንላት ይሁን አሜን ይሁንላት ይሁንላት የምታወራው አታሳጣት ስጣት አሜን ምስኪናት ይሁንላት አንተ ከጎኗ ቁምላት። በልጅነቷ ያለቀሰችውን ያዘነችውን አንተ ታውቃለህ። የተበደለን ሰው አንተ ማንሳት ትችላለህ። የኔ እናት ደግሞ ስታምር፣ የኔ ሸበላት ቆንጅዬ፣ እግሯን ራሱ ብታነሳ ስት እግራቸውን ያነሱ እምሳዬ ነው እኮ ማለት ነው። ቴሌግራም ላይ የጠቆረ እግራቸውን ብድግ ሲያደርጉ፣ ጮጎጊት ነገር የሌሊት ወፍ የሚመስል የእሷ ኮ ሰውነቷ ራሱ እኔ የእሷን ሰውነት በማየቴ ደስ ብሎኛል። ደስ ነው ያለኝ። ውይ ሊያዬ እንደው ብልቅጥ አድርገሽ በደንብ ብታሳየን ኖሮ። ጽዳት ትጠላላችሁ። ረድስ ጽዱ ነበረች በኢየሱስ። ወይ እናቷ ግን በህይወት በኖረችላት። ውይ ታሳዝነኛለች። ሁሌ የእናት ለልጇ ደግሞ እንዴት ነው ስብስብስብስብ ለጄ ለጄ ስትል ደስ ስትል ውይ በኢየሱስ ለጄ ለጄ ትላለች። ደስ በጣም ነው ደስ መትለኝ። ቅርት አድርጉልኝ፣ እንደፈለገች ትሆን መብትሽ። የኔ እናት እግዚአብሔር ብሎልሽ፣ አልተጠንቀቂ ብቻ ይሆነልሽ። የሰው ልጅ በምንም በምንም ይነሳ ለምን ይውደቅ፣ ወድቆ ለምን ይቀር? አበሻ እንደሆነ ወርቆ እንዲቀርብ ልቼ ትለታለች ወይ ትላለች። ረስ ረስ ደስ ይላል እና የስንቱን ቤት አፈርሰሽ ሲሉ ሰብቻሉ። ደግሞ እንቀጥልበት እንዴ ስለ ሊያ የስንቱን ቤት አፈርሰሽ ምድረ ወረኛ። እናንተማ ፍረስ ብትችሉ ታፈርሱ ነበር። እሷ ምንም ያፈረሰችው ቤት የለም። አልጋቸው ላይ ሄዳ አልወጣችም። ምስጢራቸውን ሄዳ አልቦርቦርችም። የሰማችሁን ታወራለች። ቅልብጭ ብጭ እንዲህም አለ ወይ ብለን እኛ አ ብለን እናያታለን። እኛ ዳስብሮች እንከተላታለን ሊያማ እንከተላታለን እንከተላታለን ሊያ አሪፍ ልጅ ናት። አሪፍ ልጅ ናት። ምን አገባን። አሪፍ ባት ብትሆን ወሬ ስታወራ ውሸቱንም እውነቱንም ይጣፍጥላታል። ሳቋም ደስ ይላል። የሀብታም ሳቅ ይሄ ሳቅ ባት ነው የሚመጣው ብላለች። ደረጃሽ ከፍ ብሏል። እሷ ችግሯ ምን መሰላችሁ፣ አንድ ችግር አለባት። ያ በዚህ አጋጣሚ እንትን ልበል ልንገራችሁ፣ እና ንገሩልኝ፣ ደረጃችሁ ማለት ነው። ይሄ የኔም ችግር ነው። ከዚህ በእኔ የወደቅሁበትን ነው መነግርሽ ሊያ ኢትዮጵያ ገብቼ ማለት ነው ሁሉንም ሰው በእኩል ነበር ማየው እና በፊት የነበርኩበትን ቦታም ራሱ አብሬያቸው እገኘ ነበር አሁን ደረጃሽ ከፍ ብሏል በብር ከነበርሽ ወደ ሺህ ስትገቢ ወደ ሺዎቹ ሂጅ ከሺህ ደግሞ ወደ ሚሊዮን አሁን ሚሊዮነር ሆነሻል ወደ ሚሊዮነር ነው የገባሽው ለዚህ ማለት ነው ወደ ሚሊዮነር ስለገባሽ የአምሳ ምናምን ሺህ ዶላር መኪና ስለገዛሽ ማለት ነው። አሁን ከሚሊኒየሮች ጋር አውሪ። የአምሳ ሺህ ዶላር ምናምን መኪና ከሚይዙት ጋር አሁን እኔ ለምሳሌ የሀያ ምናምን ሺህ ዶላር ነው መኪናዬ። አሁን ግን አንቺን አይቼ ልቀይር ስለሆነ፣ ከኔ ጋር ተውኛለሽ። ያኔ አሁን ከኔ ጋር አሁን የለብሽም። ደረጃሽን ጠብቂ። ደረጃሽን ከፍ እያደረግሽ እንጂ ሞኛቱኝ ደረጃሽን ከፍ ስታደርጊ ነው ለራስሽ ቫሊዩም ስሰጪ፣ ነው ቫሊዩም የሚሰጡሽ። ቆለል ምናምን ኮንፈስ ብለሽ ተቀመጪ ከተቋቁር ሰዎች ጋር ትቀመጪ አንቺ ቀይ ነሽ፣ ጥቁር ሴት አትሆንሽም። ንገሩልኝ በዚህ አጋጣሚ፣ እስቲ ላጭ ሰው ጥቁር ሴት አትሆንሽም። ጥቁር ሴት አጥፊሽ ናት፣ የኔ ናት። ንገሩልኝ ባይዘዊ፣ ሊያ ጥቁር ሴት አጥፊሽ ናት። ፀጉሯ አጭርና ቀጭን ኪሎዋን ራሱ ነግርሻለ። እሷ ሴት ታጠፋሻለች፣ ተጠንቀቂ። ጥቁር ሴት ጋር አትሁኝ። አጭ ሹ እሺ፣ ላጭሰብ። አይ ሊያ ጥቁር ሴት አይሆናትም። ጠይም ሴት ማለት ጠይም እንደኔ መልክ ምናምን፣ እንደዚህ ጥቁር ጥቁር ምናምን የሆኑት ጋር አትቅረቢ። እንትኖች ቀያዮቹ ናቸው የሚሆኑሽ፣ ድንቡሽቡሽ ያሉ ቀያይ ምናምን እንዳንቺ። አንቺ ድንቡሽ ያሉ ሰዎች ናቸው። አመዳም ምናምን ጥሩ አይደለም። አመዳቸው ነው የሚያረግፉብሽ። እኔና አመዳሞች ቅናት እንደሱ አውርቼ በሆነልኝ። ኮሚል ሁሉ ነው ኩሽንኩሽ ምትል። አረ ኩሽንኩሽ ብቻ እኔ ሳቋ ይምጣብኝ አበላሏ። በኢየሱስ ስም እሷን ክፉ አይንካት፣ ሊያን ክፉ አይንካት። ለዘላለም ኑሪ። እኔም ጥቁር ሴት አልወድም አለሽ እንዴ። ሊያዬ፣ አደራሽን ተጠንቀቂ። ጠይም ሴት አጭር ሴት ከሜትር ከአምሳ አምስት በታች የሆነች ሴት አትሆንሽም። ተጠንቀቂ ተጠንቀቂ የኔ እናት፣ አለሽ እንዴ ሊያየ ኑሪልኝ፣ የኔ እናት አንቺን ክፉ አይንካሽ። እኔ እንኳን በፊት ብዙም አልከታተልሽም ነበረ፣ ግን ጉብዝናሽን አይቼ ብርታትሽን አይቼ፣ እኔ የሚለወጥ ሴት ደስ ይለኛል። ጎበዝ፣ በምንም በምንም ይሁን ወርቀሽ አትገኝ የኔ እናት። እኛም ዲያስፖራ ተብለን ገብተን ማለት ነው። ኢትዮጵያ ውስጥ ሰው ስናበዛም ያም ያም ወዳጅ መስሎን ስንቱን ስንቀልብ ማለት ነው የኔ እናት። ድሃቦራ ሆኝ የወጣሁልሽ ለዚህ ማለት ነው። ግን አሁንም ቢሆን እኔ መልሼ ተነስቻለሁ። አንቺ ደግሞ የኔ ብርታት ነሽ። ለምን ብቲ ማለት ነው። እኔም ካለ ወላጆች ነው እዚህ ጋር የደረስኩት። እኔ ወላጅ የለኝም ባይዘው በዚህ አጋጣሚ ልንገራል ጌታ ነው ምላቸው። እኔ ወላጅ አልባ ነኝ፣ ግን ቢሆንም የኔ እግዚአብሔር እናትም አባትም ሆኖ ማለት ነው እዚህ ጋ ደርሶኛል። ገና ደግሞ ደርሳለሁ፣ የምፈልገውን ሁሉ አደርጋለሁ። እግዚአብሔር ለበጎ ነው ለሆነ ነገር ሁሉ። ለዚህ እንዳትጨነቂ፣ ግን ሳንቲምሽ ላይ ገንዘብሽ ላይ ተጠንቀቂ። ኢትዮጵያ ደግሞ ከብሔር ከምናምን ጋር እንዳትነካኪ ተጠንቀቂ፣ በጣም ተጠንቀቂ። ለሰው እንኳን አምንሽ እንዳታወሪ ተነካኪ። የኔ ቆንጆ እሺ ትንሽ ሳቂ። ምድረ መቀኛ ደሞ ጥርስሽን እንዳራግፉልሽ። አንቺ እኮ የእኛ አድባርነሽ አድባር ነሽ ሊያዬ፣ እንዴ ይቺን ዝሆን አቃጥለሽ አቃጥለሽ እንዲጮጋራ ለምጥ ለምጥ በለምጥ አድርግሽ እንድንኮ እኔና ሳቀሽ ገና ስትፍቂ፣ እሷ ሀያ አመት ጀርመን ተቀምጣ ያደረገችውን አንቺ ገብተሽ ስታደርጊ አሜሪካ ያሉት ሁሉ ተጫጭኩ። የስንቱን ትዳር አፈርሰሽ ነው ምናምን። እናንተን ብትችሉ ታፈርሱ ነበር። እናንተ ስንቱን አፈርሳቸው አይደለ እንዴ? እዚህ ቲክቶክ ላይ ያላችሁ ንገሩኝ ባዮች፣ እሷ የትኛው እስቲ ሊያ የትኛውን አርቲስት ነው ይዛ መጣ? እንዲሁም አንድ ኢትዮጵያ ከገባች በኋላ ማናት ያች ሰጎን የምታክሏ ልጅ ጋር ሰርግ ላይ ያየዋት እንጂ ማለት ነው ሚ እንደ ጓደኞቼ ብላ እንኳን አምጥታ ታውቃለች? አታውቅም። ለዚህ ማለት ነው ይሄ አይን ያወጣ ምቀኝነት ያስጠላል። እተነቤላችኋለሁ፣ ከወገብ በላይ አጠር ያለች ሴት እንዳትቀርቢ፣ ከእግሯ በታች ረዘም ያለች ቅረቢ። አይተሽ፣ ቀይ ሴት ቀይ ድንቡሽቦሽ ደንባሽቦሽ ደንቦሽ ደንቦሽሽ ያለች አሁን የቀረበችሻለች። እሷ እሷ እጣ ፈንታሽ ናት። ከብዙ ነገር ታወጣሻለች። የኔ ናት ደንቦሽሽቦቦቦች ያለች እሷ እጣ ፈንታሽ ናት። በእርሱ መጀን አሜን አሜን አሜን። ይሄው እያጨስኩ ነው። ሱዳኑን ነው ማጨሰው። ደግሞ ይሄ የሱዳንን ነው የሚባለው። ምንድን ነው ደንቦሽ ቦሽ የባለ ሀብት የባለ ሀብት እንትን ናት ከእሳ ጋር ዘውዘውዘዘላይ የኔናት ቀልቤ ወዷታል። አካል በእሷ በኩል የሚመጣልሽ እንጀራ አለን። አትሸወጂ ከነዚህ ከጥላቢሶች ጋር አትሁኜ። የኔናት አጠር ከወገባቸው በላይ ጡታ ጡታ የበዛ ሴት እንዳትቀርብ። የአንቺ ጡት ይበቃሻል። የኔናት ከወገቧ በላይ ወፈር ብላ ዘብዛፍ ያለች ትከሽፋ ጠመብ ያለ ሴት እንዳትቀር። ሙሉ ሰውነቷ ረዘም ያለች ሴት ናት ምትሆንሽ። አጠር ያሉ ሴቶች አይወዱሽም፣ ጠቆር ያሉም አይወዱሽም። ፈካ ካሉት ጋር ቀረቢ የኔ እናት። አሚን በይ፣ አሚን ብቲ ነው ይሻልሽ የሚያዋጣሽ። እሱን ሊያይ ገና ባለሀብት ትሆናለች። የእውነቴን ነው ምነግራቸው። ባለሀብት ነው ምትሆን ጠላት አይሉያ የ እየሰማ ስስስ ልጇን ደግሞ ያሳድግላት እግዚአብሔር። እግዚአብሔር ልጅሽን ያሳድግልሽ የኔ እናት። ጎበስ ሴት ናት፣ ብልህ ሴት ናት። የኔ እናት ቆሌ ብሶችን አርቂያቸው ይህን ሳቅሽን እየሳቅሽን የምግብሽን እየበላሽ አቤት ከትፎ ስትበላ፣ ወይኔ ጥሬ ስጋ አልወድም ነበረ፣ ሊያየ ጥሬ ስጋ ስትበይ ወይ ወይ። እርጉዝ ብሆን ኖሮ ሚዲያ ላይ ነበረ ማለቅ። ሰው እርጉዝ አለመሆን ይበጀል። ሊያየኔ ጥሬ ስጋ አልወድም ግን ስትበይ ወይ። ቢልኝ ቢልኝ የኔ ቆንጆ ቢልኝ። ዘመንሽ ሁሉ ይባረክ፣ እግዚአብሔር ጨምረ ስጣት። እስማ ቁጭ ብላ ተብላ፣ በቃ ቤት ሙሉ ምግብ ትብላ። በኢየሱስ ስም ብር ላይ ትራመድ። ቀንቀና ሙሉ ተሰብስቦ አመዳ ሶስት ኪሎ ስድስት ኪሎ ራሱ ሜካፕ ተቀብቶ ቀይ ቢጫ አረንጓዴ እንኳን ተቀብቶ ምንም ትች ሽ ቆሌ ቢሶች አስመሰለች። ከእንደዚ አይነት ሰው ይጠብቅሽ። ልበገራገር ቦጭቦጭ አሉ ወዳች ይምጡ ክፉ ክፎችን ያረገች አሚን በሉላት፣ አሚን በሉላት። እያጨስኩን እኔ ለእንትና ነው ለሊያ ነው ያጨስኩት። ደግሞ ለእሷ ሳጨስ እንዴት ቀጥ ብሎ እንድትን እንደሚል ፈስማ። አቤት አቤት አቤት አቤት! እግሯን ቄጠማ ኪሷን ዶላር ሙሎ ሙሎ ሙሎ ሙሎ ሙሎ። እኛ ዩሮፕና አሜሪካ ያለን ሰዎች ቁጭ ብለን የእሷን ላይፍ እያየን እንቃጠል። ተቃጠሉ ተቃጠሉ ተቃጠሉ። በቃ መስራት የማይችል መማር የማይችል ተቃጠሉ። ሊያን እያያችሁ ምድረ አሮጊት የዛሬ 8 አመትም 24 አመታችሁ፣ ዛሬም 24 አመታችሁ። እንግዲህ ሰክ ሰክ ሰክ ለያዬ ጨመረች ነው እድሜ ትጨምራለች፣ ብር ትጨምራለች። ሰክ ሰክ መልክም ትጨምራለች። ጎሽ ጎሽ ጎሽ ለያዬ የኔ ቆንጆ ጨመሪ፣ ጨመሪ፣ ልጅም ጨመሪ፣ ወንድ ልጅ ወለጅ። ደሞ ጎሽ እናትሽ አንቺን ነው የወለደችው፣ መንታ ብትሆኚ ጥሩ ነበር አንቺ ገና ለብዙ ሴቶች ደስ ሴት ይ እኛ አሜሪካ ያለንና ኢሮፕ ያለን ማለት ነው የእሷን ኑሮ እያየን ቀጠን ድብን ስንት ነገር ምን ከፍሎ ምን ምንለው ብሩ አልበቃ ብሎ ደሞዞ አልበቃ ብሎ ተቃጠለ፣ እንቃጠል አንድ እንኳን ከኢትዮጵያ አንድ የሴት ሀብታም ትኖርልን እንደማለት እዚህ ምቀኛ በሷ ተጀመረ። ለወሬ ለወሬ ማኛ የምንቀረደደው አይደል እንዴ? አርቲስቶቹ ጎርጉረሽና እኮ ስድፋቸው ጎርጉረሽና፣ አርቲስቶቹን ትዳር አፋታሽ ምኖ፣ ሊያ በየቤቱ እየሄደች ትዳር አፋታች ያስመሰላችሁት፣ መድረቅ ቅናተኛ እናንተም ቢቻላችሁ ጎርጉራችሁ ማፋታት ማፋታት ብትችሉ ኖሮ አፋታችሁ ታረጉ ነበር። ምንም ያፋታችሁ ነገር የለም። ኢትዮጵያ ውስጥ ደግሞ ብርቅ አይደለም ስለ እንትን ማውራት። እንኳን ኢትዮጵያ ቀርቶ ማለት ነው፣ ቀርቶ ውጭ ሀገር ማለት ነው። ስለ አርቲስቶች ይወራል፣ ብርቅ አይደለም። እሷ ስለጀመረች ነው በቃ። ይሄ ያንቺ እህል ውሃ ነው ብሎ እግዚአብሔር መንገዱ ስለከፈተላት ነው። እስኪ መንገድ ክፈትልን። በምንድን ነው የሚያልፍልን? አንዳንዱ በመስራት፣ አንዳንዱ በመሾርሞጥ ሾርምጦም እኮ ማይሆንላችሁ እኮ አሉ እኮ እውነቴን ነው ምነግራችሁ። ሾርሙጦ ማይሆንላችሁ አሉ፣ ጎርጉሮ ያልሆነላቸው አሉ። ስንቱ ጎርጉሯል፣ ስንቱ ተጎርጉሯል። ገባችሁ? ለዚህ ብርቅ አይደለም። አውርቶ እኮ የሚሰማልን ሰው ማለትም ያስፈልጋል እኮ። ወይ መጣች በስመ አብ ወልደ አስፈላችን ከመባል ያውጣችሁ። ምንድን ነው ደግሞ ዳርቼኔ እናት ምን አባቱ ከልኮ አልፉ። እኔ ታሳዝነኛለች፣ ለምን እንደሆነ አላውቅም። ምሬ ነው የምወዳት፣ ለምን እንደሆነ እንጃ። ይጨምርልሽ፣ ከምቀኛ ሴቶች ይጠብቅሽ። ምር ምቀኛ ቤታን አጭ ይባል ልጅቷን፣ ትተዋት ቤታ አጭ። እሷ የሚጨርስላትም ነገር የለም፣ እራሷ ታጭስዘው። ተጫጭሳ ያለቀች ሴትዮ ደግሞ፣ ለእሷ ማጭሰው ምንዳ እኔ ታርጉልኝ ቤታ እወዳት አለው እወዳት ነበር። ሳያት ሳያት ግን የምቀኝነት መንፈስዋ ወደ እኔ እንዳይጋባ ብዬ ታረዋት እንጂ እወዳት ነበር። ባይዘዌ በዚህ አጋጣሚ ልንገራችሁ ቤታ በጣም ወዳት ነበር። ታስቀኝ ነበር፣ ደስታ ላይ ነበር። አሁን ግን ትኩር ብዬ ሳያት፣ እሷ ከማን ጋር ጓደኛ መሆን እንዳለባት እራሱ ሳስብ ማለት ነው የሆነ ሰውን መስላት አየችኝ። እግዚአብሔር ነው የምላችሁ፣ ቤታ በጣም ኃይለኛ የቅናት መንፈስ አለባት። አንደኛ አሁን ነው ጓደኞቿን ያገኘችው በትክክል ከኪዲ ከጂጂ ከኪዲጋ ከሮማን ከሮማንጋ ነው መሆን ያለባት። ቤታ ቦጧን አግኝታለች። ከኔ እሻዴ ከምናምን አይመጥናትም። አይመጥ ሊያም አትመጥናትም። በጣም ምቀኛ ናት። በጣም አልነቃችሁባትም። የምቀኝነት መንፈስና የቅናት መንፈስ በጣም ያስቸግራታልና መፈራላት ምፈራላት እሷ ልጅ ማለት ነው። እውነቴ ነው ምነግራችሁ ምፈራላት። ላይፏ እንትን አይደለም ፐርፌክት አይደለም። ጌታን ነው ምላችሁ። ላይፏ ፐርፌክት አይደለም። አበሻ ይዘው አበሻ አግብተው ምናምን በዛ ሰዓት ያላረገችው ነገር ስላለ ማለት ነው ይቆጫታል። ይሄ ደግሞ ያለ ነው ህይወት ላይ ይቆጫትና ማለት ነው ይቆራረጣል። እንትን ነው ኔትወርክ ነው እየቆጫት ማለት ነው። ይቅርታ አድርጉልኝ። ያው እኔ አስተያየት ነው እንጂ ይሄን ያለ እንትን እየቆጫት ነው። አሜሪካ ተቀምጣ እንዲህ አሁን እሷ የምታስበው እንዲህ አይነት መልክ ኖሮ ምናምን ትላለች፣ እርግጠኛ ነኝ። እና ጥቁር ይዛ ምናምን አስቡት እኮ ሲበልጧት ምናምን ሳይሆን ማለት ነው እንትን ነው አንደኛ፣ ጥቁር ይዛ ነው ያለችው፣ ገባችሁ? ጥቁር መያዝ ራሱ እኮ በጣም ያናድዳል። ምን ሆናችሁ ነው? እስቲ አስቡ እነሊያ ምናምን ጥቁር ሳይዙ የሀገራቸውን ዜጋ ይዘው ቁጭ ብሎ እየበሉ ምን እያሉ። የፈለገ ብትሆኑ የውጭ ዜጋ ብታገቡ እንደልባችሁ መሆን አትችሉ። ይሄን ልንገራችሁ። የፈለገ ነገር ማለት ነው ለዚህ እውነት ነው። ልትቀና ትችላለች፣ ግን እግዜር እውነት ማለቱ ይሻላል። ግን እናንተ እሷ የምትቀርቧት ሰዎች ተጠንቀቁ። ምንም ከጅጅ የተለየ ባህሪ የላትም። አንድ አይነት የጓደኞቿን ጉድ በስልክ እያወጣች ስታዋረድ፣ ያቺ ልሻዳይ እንትን አለ ያወራችሁን ምን ያለችሁን ቆይ ቆይ ቆይ ጠብቁኝ ጠብቁኝ እያለች ስታወጣ ምን ስትል፣ በእሷ ቤት እኮ ማዋረዷ እኮ ነው። ግን ሰው እሷን እንደሚታዘባት አላወቀችም። ምን ያህል እንትን ምንድን ነው ስሙ ጓደኛ ከዚህ በኋላ እሷን ማንም ሰው አምኖ ከእሷ ጋር ጓደኛ አይሆንም፣ ፋራ ካልሆነ በስተቀር ገባችሁ? ኤልሻዳይ ምናምን ምናምን ምት ኤልሻዳይ ያው ዝም ብላ እንትን ስለሆነች ነው። እና ለዚህ እንትን ኤልሻዳይ አልኩኝ። እቺ ማናት ዲቦራ ነው ምናምን ዲቦራ ብልጥ ስለሆነች ምንም ችግር የለም። ግን እኔ ሁለቱንም ወዳቸዋለሁ። ግን ምረጪ፣ ይበልጥ ማንን ትመርጫለሽ ቢባል የሊያን እንትን እመርጣለሁ። ሊያ ትቀለኛለች። ይቅርታ አድርጉልኝ፣ ሊያን እመርጣታለሁ። ከሁለቱ ግዴታ ነው ምረጪ ብባል ማለት ነው፣ ሊያን እመርጣታለሁ። ይቅርታ አድርጉልኝ። እኔ ሊያን እውዳታለሁ። ተጣልታ እንኳን የሰው ሚስጥር ምናምን እንትን ስትል የጓደኞቿን ዲቦራ አትፈልጋትም። በግድ ነው አው ያስታውቅባታል። ተጣላች ለአልምበት አይ መርዝ ብትሆንም ካልነካሻት አትነካሽም። ከነካሻት ማንም ሰው ነው ሊያ መርዝ ብትሆንም ካልነከሸት አትነካ። ስራዋ ነው፣ ዩቱብ ስራዋ ነው። ይሄን ደግሞ አክሴፕት አድርጉ። አዎ፣ አረ ዲቦ ከሷ የበለጠች አይ፣ ናት፣ ናት፣ ናት። ከብታንችን ብሎ መራጨ አይ፣ እንደሱ አይደለም። መርጣለሁ፣ መርጣሉ። ይሄ እኮ ግዴታ እኮ ነው። በሁለት ዛፍ ላይ አንድ ላይ አይወጣም። ቤልዬ ብራ ነው። አሁን እኮ እኔ ምርጫ ነው ምርጫ ነው ያልኳችሁ፣ ግን እኔ የምመርጥበት የራሴ ኳሊቲ አለኝ። እኔ ሊያ ሳቋ ራሱ ደስ ይለኛል። ምግብ አቅርባ፣ አረ ሊያዬ በእናታችሁ ንገሩልኝ አንዳንዴ ጎመን በስጋ ቢልኝ ብላት። እንዲ ያለች እኮ እንዴ! ጎመን በስጋ የሚሰራ ኢትዮጵያ ውስጥ የለም እንዴ? በጣም ባሪፍ ስታይል ጎመን በስጋ። እግዚአብሔርን እኔ እልክ አለው ብር እንዴ፣ የቀረው ይቀር፣ እስቲ ጎመን በስጋ ብይልኝ አንድ ቀን ወይስ አትወድም? ክትፎማ ሰሞኑን ስትበላ፣ ውይ ውይ ሊያ ነፍስሽ እኮ አይማርም። በክትፎ እኮ እኛን እኛም በክትፎ እኮ ማለት ነው አፋችንን ምራቃችንን ሞላሹ። አንዴ በንት በወንጭቱ ይዘሽ መጣሽ፣ አቤት አቤት አቤት ሊያግብ አቤት ተናቶችሽ ማቃጠል ስትችበት በእጅሽ ሲሉች በማንኪያ መጣሽ። ሊያ እስኪ በወርቅ አረ፣ ትናንትና በላች ምን በላች? ጎመን በስጋ እኔ አሁን ገብቼ ቪዲዮን አለው አልበላችም። ጎመን በስጋ ቢልኝ ብዬ ይሁን እኔ እግዚአብሔርን እልካለሁ፣ ቢያንስ አንድ ሺህ ዩሮ ምናምን ይሆናል። እኔ እልካለሁ፣ ጌታን እልክላታለሁ። እንደው እንደ ይሄ እንትን ምንድን ነው? አገልግል ምናምን እያሰራች ታመጣለችና፣ ጎመን በስጋ እንደዚህ በስታይል ምናምን ሰርቶ የሚያመጣ የለም። አየው ውፌ፣ እንኳን የሚያይሽ እኔ አለው። አሁን እኔ ገብቼ አሉ፣ ወይኔ ጎመን በስጋ እንዴት እንደምወድ

ጌታን ነው የምላችሁ። የሆነ ላቦ በቃ ካውኩም ጠባለ ጠባለ እያላችሁ ወዟ ሲያምር በኢየሱስ ስም። ኧረ አንቺ ቢ እንዴ የኔ እናት ለለችን ስንል አደለ እንዴ? ከሀገር የወጣ ነው ለዚህ የኔ እናት ኖሯት በደንብ አርገሽ በግ ሙሉ በግ ነው አደለ ያላችሁት። ሁለት በግ አድርጊው፣ ሁለት በግ አድርጊው፣ ሸክ አርገሽ፣ ሸክ አርገሽ የምን ያለው ነው በግ ሙሉ በግ እኮ የሚያርደው፣ በዓመት አንዴ እንኳን ለቤተሰቦቻቸው ቤተሰቦቻቸው የማያርዱት ሁሉ እዚህ ሙሉ በግ ነው ያለዋት። ሙሉ በግ እኛ ግማሽ በግ ማጠን እዚህ። የኔ እናት የሮቡን ነገር በነግርሽማ፣ ተይ ውስጢ፣ እንነግርሻለን፣ እናሳውቅሻለን። የኔ እናት እኔ ስጋ ቤት ራሱ ወስጄ ቪዲዮ ቀርጬ አሳያለሁ። ሊያዬ ሙሉ በጋር ሊያሉሽ ሙሉ በግም ሲያገኙ ሩቧን በግ እንኳን ሲያገኙ የበግ ስጋ ሲያገኙ አይደለ? አያገኙም። ጮማጮማ የሚል ለጣፍ ለጣፍ የሚል ያገኛሉ። እሱም ደግሞ ከአረቦች ጋር ሄደን ነው የምንገዛው። የኔ እናት በሀያ ዩሮ መንገዛት ምን ምታክል ምላስ ምታክል እሱን አጣጥመን አጣፍጠን ነው የምንበለው። የኔናት እናት ካለበለዚያ ግን የጥቁር ሚስት ደግሞ ከሆንን የዝንጀሮ የምናምን ነው ምንበለው። ካለበለዚያ የለም። እንዴት እንዴት፣ በበጋ ይቀና፣ በበጋ ይቀና። ከዝንጀሮ በግ ይሻላል መቼም። የጥቁር ሚስቶች በብዛት የሚበሉት የዝንጀሮ ስጋ ነው። ልንገርሽ በዚህ አጋጣሚ፣ የኔ እናት። አጠገባቸው ደግሞ ድረስ ስትይ አቤት ቅርናታቸው፣ አቤት ቅርናታቸው፣ እንዳይጨርሱኝ ስጋው ሲያስጠላ፣ ኤልሲ በቀደም የበግ ስጋ ገዝቼ እግዚአብሔር ነው የምልሽ፣ ኤልሲ ሰርቼ የኔ እናት በግማ ኢትዮጵያ፣ ወይ በግ ኮ የኔ እናት አጥንቱ ራሱ ሳይቀር እኮ ቁርጭምጭም አድርገሽ እኮ ትበያለሽ እኮ የኢትዮጵያ። ኤልሲ እስኪ ተዋናውራ። ዝም ብሎ በማየት ይመስላችኋል? ዝም ማለቱ ይሻላል። እና ሊያየ ቢልን እኛ የፈለግነውን ህይወት ኑሪልን። እንደ እግዚአብሔር አድሎሻል። ኑሪልን፣ ኑሪልን፣ ይቃጠሉ እንቃጠል። ኑሪልን ቢልን፣ እነዚህ መድረቅ ቅርናታ አጠገባቸውም እራሱ ቆመሽ ትጅ። ሲጀመር ጥቁር ምናምን ያገቡ እኔ ልንገርሽ ሊያ በስልክ በምናምን ነው እንጂ በአካል አጠገባቸው አትቆሚ። አብሮ ሲተኙ የውጭ ዜጋ ስታገቢ ሄር ነው ሊያየ እንዲመገብ ሞልተን መብላት አንችልም። ለዛ ነው የፈታ ነው። አሁን እኔ እዚህ ቤት እቃ ውይ ግባ እንጂ ማለት ነው። ዩቱቤ ላይ ደርሳ ባርጌ እኔ መስራት እችላለሁ። እየሰራው እንደው ሊያየ ሚሰራልኝ እንኳን የለም። እየሰራው እበላለ። የሷን ስታይል መከተል ይሻላል። የሌሎቹ ሜካም መለደፍ ሌላ ምን አለ ሜካም መለደፍ ለኛ አይሆንም። ይሄን እናት መብላት ነው የሚያወጣ ቫይታሚንም እየወሰድኩ ቢሆን እበላለሁ። እንደ ቀልድ ነው። እንደተያየ አፈር ልብላልሽ እኔ ቆንጆ ኖርልኝ እ ኢትዮጵያ ጉጅ ብላ የፈረንጅ ኑሮ እኮ ነው የምትኖረው። የእኔ እናት እንዴት አይቀናብሽ! እኔ እኮ እንደው ለምን ቀናችሁብኝ ብላ እንዳይሆን ብቻ ምትጣለው። እንደውም እንዲቀኑ በደንብ እንዲቀኑ በደንብ ማቃተል ነው እንጂ፣ ጉድ እኮ ነው ደሞ እኮ ስታምር እኮ ታምራለች እኮ ባይዘዌ አይደለ? አይ እሱ ብቻ ሳይሆን ግን ታምራለች እኮ አይደለ? በጣም ታምራለች እኮ ባይዘዌ። ሊያ ቁንጅና፣ በኢየሱስ ስም ቁንጅና አላት። ይሄ ሐቅ ነው።